አያችሁ አሁን አድፍጠው እየጠበቁ ነው። ተመልከቱ። ይኸው ጫት ተሸክመው ሲገቡ ያዟቸው፣ በቁጥጥር ስር አዋሏቸው ማለት ነው። የሳውዲ ደንበር እንደዚህ ነው የሚጠበቀው ምን አሰላሙአሌይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱ ሊላ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ያደረጋችሁ። ዛሬ እንግዲህ ሰሞኑን በሳኡዲ አረቢያ፣ የመን እንዲሁም ደግሞ ሳኡድ ድንበር ላይ እየተከሰተ ያለ ነገር አለ። ዛሬ ግን ድንበር ሲቆርጦ ስደተኞች ኢትዮጵያዊ ሙሀጅሪን ኢሶቢያ ድንበር ሲቆርጦ እንዴት እያደረጉ በመሳሪያ እንደሚመቷቸው አሁን አብዛኛው በባለፈው ደንበር ላይ ደንበር ጠባቂዎች ብዙ ህይወታቸው አልፎ ስደተኞች ማለት ነው። ዛሬ እንግዲህ በምስል ነው የምታዩት። ግን ይህንን ቪዲዮ ላይክ እያደረጋችሁ እያወረዳችሁ እየቆረጣችሁ ኢትዮጵያ ላሉ ወንድሞቻችሁ ወጣት ሴትም ሆነ ወንድም ሆነ ላኩላቸው። ምናልባት ይህንን እያዩ ትንሽ ፍርሃት ቢሰማቸው ማለት ነው። ስለዚህ ተመልካቾች ላይክ እያደረጋችሁ ቪዲዮውን እንግዲህ ተከታተሉና

ሰላም ጤና ይስጥልኝ ክቡራትና ክቡራን፣ የሳውዲ ድንበር ሲባል ብዙ ጊዜ ዝም ብሎ ቀላል ነገር ነው የሚመስልና የሳውዲ ድንበር እንዴት እንደሚጠብቁት ቪዲዮውን ተከታትለን እንመለስ። ይህ እንግዲህ እንደምትመለከቱት መርከዛቸው ነው። ድንበር ላይ ያለው እያንዳንዱ እንቅስቃሴ እዚህ ላይ ሆነው ነው የሚቆጣጠሩት። ካሜራው እንደምታዩት ነው፣ ከባድ መሳሪያ ተጠምዷል። እያንዳንዱ ድንበር ላይ ያለውን እንቅስቃሴ እንደምታዩት ይከታተሉታል። ተመልከቱት ካሜራዎቹ፣ ያችሁ ጥርት አድርጎ በረሃው ላይ ያለው ነገር በሙሉ ያሳያቸዋል። እዩት፣ እያንዳንዷ እንቅስቃሴ በቁጥጥራቸው ስር ናት። አሁን ተመልከቱ፣ የሆነ ነገር አይተዋል፣ በካሜራ ማለት ነው። ድንበር ላይ የሆነ ነገር አይተዋል። ተመልከቱ፣ ይሄ ካሜራ ተመልከቱት፣ እዩት፣ በረሃው እንዴት እንደሚቆጣጠሩት አያችሁ። አሁን አድፍጠው እየጠበቁ ነው። ተመልከቱ ይኸው ጫት ተሸክመው ሲገቡ ያዟቸው በቁጥጥር ስር አዋሏቸው ማለት ነው። የሳውዲ ድንበር እንደዚህ ነው የሚጠበቀው። ምንም አይነት ነገር ከእይታቸው ውጭ ልታመልጥ አትችልም። እያንዳንዱ ነገር ይከታተሉታል፣ እያንዳንዱ ነገር ያውቁታል። 24 ሰዓት በካሜራ ቁጥጥር ስር ውስጥ ነው። ስለዚህ አብዛኛው ወጣት በሳውዲ ድንበር እንደ ቅጠል እየረገፈ ያለው በዚህ በምትመለከቱት መሳሪያ ስለሚደበደብ ነው። በሳኡዲ ድንበር ላይ እንደዚህ አይነት ነገር እንዳለ ለማያውቁ ወገኖች ቪዲዮውን ሼር በማድረግ እንዲደርሳቸው አድርጉ። እንግዲህ እንዳያቸውት ነው በምን አይነት መሳሪያ እንደሚመቷቸውና በምን አይነት መሳሪያ በየት መንገድ እንደሚሄዱ በርቀት የሚያሳይ ካሜራ። እንግዲህ ቴክኖሎጂ ተስፋፍቷል። ተቃላችሁ በዛ ካሜራ እያዩ ነው የሚይዟቸው። ከዛ ደግሞ ድንበር ሲቆርጡ የሚመቷቸው ማለት ነው። እውነት ወላሂ ላዚም በጣም ከባድ ነው። እኔ እንጃ ሳስበው ሳስበው አንዴ ሁለቴ የደጋገመችሁ የምትመጡ ሰዎች ግን እውነት ያልመጡት ሰዎች እንዲመጡ ይነሳሳሉ ምክንያቱም ሁለተኛ ሶስተኛ በባህር ሲመላለሱ በቃ መንገዱ ጥሩ አገሩ ሰላም ምርጥ አገር የሆነ ይመስላቸው ና ትናንሾች አስራ ሶስት የአስራ አራት አመት ልጆች እነሱን ተከትለው ይመጣሉ ማለት ነው እንግዲህ እንዲያያችሁት ጫት የሚያመላልሱት ጫት። ይህ የመን ልክ እንደ ኢትዮጵያ ይመስለኛል፣ ጫት ያለበት ሀገር ነው። ደግሞ በጣም ውድ ስለሆነ አብዛኛው አበሻ አሁን ማለት ነው አብዛኛው ሀበሻ ምንድን ነው የሚያደርጉት? የሚያነሳቸው ካጡ ድንበር መቁረጥ ካልፈለጉ ወደ ሳውዲ መግባት ካልቻሉ ባህር ተሻግረው የመን ቁጭ ብለው ምንድ ነው የሚያደርጉት? ጫት ነው የሚያመላልሱት ጫት። በጣም እንትን ነው ውድ ነው ብር ስላለው፣ ይሄ ደግሞ ህገ ወጥ ነው። ያንን ከያዙ ደግሞ እዛው እነዚህ በተለይ የሳኡዲ ድንበር ጠባቂዎች ካገኟቸው እዛው ነው የሚመቷቸው። እጅ ከሰጡ እጅ ይሰጣሉ፣ ግን እነሱ እጅ ላለመስጠት በጣም ነው እንትን እያሉ የሚሄዱት። ወላሂ ባለፈው የሆነ ል እያወራኝ ማለት ነው ጫት ይሰራ ነበረ ጫት ይሰራ ነበረ እና እንደዚህ እጃል ሰጥ ብሎ ጫቱን ይዞ ሲሮጥ በጥይት እግሩን ተመቶ በስንት መከራ ነው ዲኖ ታክሞ እንደገና ሳውዲ ዘመዶቹ አንስተውት የገባው ማለት ነው። ሲያወራ በጣም ነው የሚያሳዝነው። እና ጫት ራሱ ያስገድላል ማለት ነው። ጫት ያስገድላል፣ ህገ ወጥ ስለሆነ ሳውዲ መግባት ስለማይችል በህገ ወጥ መንገድ ስለሆነ የሚያስገቡት በጣም አስቸጋሪ ነው እንግዲህ እንዲያያችሁት። ጫት አብዛኛው ግን ጫት የሚያመላልስ ነው የሚያዘው የሚይዟቸው ማለት ነው የቤተሰብ እና እንግዲህ ሰሞኑን ሳ እንትና የመን ላይ ያለው ነገር እንዲያያችሁት ነው። በዚህ ስንት ወራት ነው የመጣ ህዝብ። ኢትዮጵያ ግን ሰው የለም፣ እንደ ወጣት የለም። እንዲ ማለት ኢትዮጵያ ህዝብ ቀነሳ ተብሏል። ህዝብ ማለት በዛም ይሄዳል፣ በዚህም ይሄዳል፣ በተለየ የባህር መንገድ እውነትን ነው። በጣም ቁጥራቸው ከሚገመትና ከሚ ከሚታሰበው በላይ ነው። ከስንት ሀገር ስንት ከአንድ ቤት ስንት ወጣት ስንት ሰው ቢወጣ ነው ይህን ሁላ ያህል በትንሽ ወራት ነው የምትሉት። በጣም ነው የሚያሳዝነው። እንግዲህ እንደምታዩት ያለፈው መጋቢት ወር ብቻ ዘጠኝ ሺ ዘጠኝ ሺ ስደተኞች ወደ የመን ገብተዋል ይላል። ዘጠኝ ሺ እንግዲህ ከመጋቢት ጀምሮ ከመስከረም ወር ጀምሮ ደግሞ ሰላሳ ሰባት ሰላሳ ሰባት ሺህ በላይ ስደተኞች በባህር ወደ የመን ገብተዋል ይላል። ይህ ሁላ ህዝብ፣ ኢትዮጵያ ግን ሰው የለም። ኢትዮጵያ የምትባል ሀገር ለቃችሁ ሂዱ ተብሏል። እንዲያው ወገን ወዴት እየሄድን ነው? ይህ በየቀኑ የአሳ አራት ሆኖ የሚቀረው ውጭ ነው ገብቷችኋል። እንግዲህ ይህ ሁሉ ህዝብ ጀልባ እየተገለበጠ ህይወታቸው ከሚያልፈው ውጭ እንግዲህ የመን የገቡት የመን ላይ ብታው በነገራችን ላይ ኢትዮጵያ ኢትዮጵያ ያለው ህዝብ የመን ያለ የኢትዮጵያ ስደተኛን አያህልም ብዬ ነው የምገምተው። ብታው የመኔዎች እየቀረጹ የሚለቋቸው በጣም ነው የሚያሳዝነው። እንዲ ያለ የኢትዮጵያ ወጣት የት ነው ያለው? የመን ነው የመሸገው። የመን የሚገርም እኮ ነው። ስለዚህ ቤተሰብ ወዴት እየርን ነው? ህዝብ እንዲሁ ተጉዞ ተጉዞ እንዴትል ሄዶ ሄዶ ሄዶ አለቀ አለቀ የምር ይህን ሁላ አያችሁ? ይሄን እንግዲህ ብሬክስ ሀበሻዊ ነው ያመጣው መረጃውን። እኔ ሰብስክራይብ አድርጋችሁ አልጀዚራ ተከታተሉ። እንደገና ደግሞ የየመኒዎች ጣቢያ አለ፣ የእነሱን ብትከታተሉ በየቀኑ ዜና የሚሰራጨው እንዲያለ የስደተኞች ነው። ሙሀጅሪን ኢትዮጵያ ነው የሚለው ሁሉም ጫት ሲያመላልሱ፣ አረቄ ሲያቀባብሉ፣ ድንበር ሲቆርጡ የሚመቱት ቁጥራቸው በዛቱ ይህንን ያህል መሀጅሪን ኢትዮጵያ ኢትዮጵያዊ ስደተኞች ምናምን ነው የሚለው። እንግዲህ ዘጠኝ ሺህ በስንት ወር መጋቢት፣ አሁን በሶስት ወር ልበላችሁ። ዘጠኝ አሁን ማን ነው ወራቱ? ይቅርታ አድርጉልኝ። አሁን በኢትዮጵያ ሚያዚያ መሰለኝ። እንግዲህ በሁለት ወር፣ በሶስት ወር ዘጠኝ ሺህ ከመስከረም ጀምሮ ደግሞ ሰላሳ ሰባት ሺህ ኢትዮጵያዊ ስደተኛ። ግን አናሳዝንም እውነት። ሂዲያችሁ ሁለቁ የተባልን ህዝቦች ግን ለምንድን ነው እንደዚህ ሂደን የምናልቀው? ስለዚህ ያጀማ ላይክ እያደረጋችሁ እንደዚህ አይነት መረጃ አሳዩቸው፣ ለቤተሰቦቻችሁ የጥሩ አገር ይመስላችኋል። በተለይ ወላጆች ራሱ አንዳንዶቹ ሂዱ ብለው ስራ ብለው የሚሰዱሉ ልጆቻቸው፣ መሰደድ የማይፈልጉባቸው ወላጆች አሉ። ደግሞ በዚህ ልክ ግን ልጆች እየጠፉ ይመጣሉ። አብዛኛው እየጠፉ ደላላ እንትን እያላቸው ሂዱ እዛ ኑ ቶለሎ ሰዲያችሁ፣ ምርጥ አገር ነው፣ መንገዱ ሰላም ነው ይላችኋል። ህጻኖቹ ብድግ ብለው ይመጣሉ ማለት ነው። ስለዚህ ይህንን ይመስላል። ለማንኛውም አሰላሙ አሌይኩም ወረህመቱላ ወበረካቱሁ።